ቤት ማለት ለመምህሩ ቤት አይደለም፣ ቢሮ ነው። ፈተና የሚያርምበት የልጆቹን ደብተር የሚያይበት ተብለን በጣም የተሰጠን ልበ ሙሉ የሚነካ በቃ ደስ የሚል ተስፋ ተሰጥቶን ነበር። ልትመለከቱልን የሚገባ ነገር ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው ወደ 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርአት ገብቷል። መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት ሁለት አመት የፈጀ ኒጎሼሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጀች ያለው ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝ። እኔ ሰርፕራይዙ ይሄ ነው ያልተደራጃችሁ፣ አትሞኙ፣ ተደራጁ። የደረጃ እድገት መሰላሉ የቆመበት ሁኔታ ተጠንቶ ምላሽ፣ አስቸኳይ ምላሽ ቢሰጠን ያለውን ሳችን አዲስ አበባ ካለው የቤት ክራይ አንጻር ታሳቢ ቢደረግ እላለሁ። እናት ያላትን ሳትሰስት ፍትሃዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት። ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታይ መታየት ያለበት። ሁለተኛ ይሄን ከ850 3000 ብር ባደረስን ሰዓት፣ ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነጻ አገኙ። የከተማ አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነጻ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። ነጻ አውቶቢስ ሰርቪስ ያገኙ ያልንበት ያው በፍትሃዊነት ካለችን የማካፈል ጉዳይ ነው። ይህንና ይሄን የመሳሰሉ እርምጃዎችን መውሰድ ችለናል። ይሄ ብቻ ስለማይበቃ ከዚህ አንጻር ከጥቅማ ጥቅም ፓኬጅ አንጻር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም፣ መረዳት ያለባቸው እስከዛ ድረስ እያደረግን የመጣ ነው። ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍትሃዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው።